ብዝሃነት መገለጫዋ በሆነው ኢትዮጵያ የብሔር ብሔረሰቦችና ህዝቦች ብዝሃነት ከሚገለጥባቸው በርካታ በዓላት መካከል አንዱ ኢሬቻ ነው። ኢሬቻ የኦሮሞ ህዝብ የክረምት ወቅት መጠናቀቁን ተከትሎ ለፈጣሪ ምስጋና የሚያቀርብበት እንዲሁም መጪው ጊዜ በጎ ይሆን ዘንድ ፈጣሪውን የሚለምንበት በዓል ነው። ከገዳ ስርዓት ጋር ጥብቅ ትስስር ያለው ኢሬቻ የቆየ እሴቱን ጠብቆ በድምቀት እየተከበረ ቀጥሏል። በበዓሉ አባ ገዳዎች፣ አባ መልካዎች፣ አባ ሙዳዎች፣ ሀደ ስንቄዎችና መላው የኦሮሞ ህዝብ ከእህት ወንድም ብሔር ብሔረሰቦችና ህዝቦች ጋር በጋራ በመሆን ያከብሩታል። አባ ገዳዎች ይመርቃሉ። የበዓሉ ታዳሚዎችና አክባሪዎች አሚን ብለው ይቀበላሉ። ህብር፣ ወንድማማችነትና እህተማማችነት ጎልቶ የሚታይበት ኢሬቻ መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአንድነት ያከብሩታል። ኢሬቻ በአዲስ አበባ ሆራ ፊንፊኔ እንዲሁም በቢሾፍቱ ሆራ አርሰዲ በሚል የመስቀል በዓል ከተከበረ በኋላ ባሉት የመጀመሪያዎቹ ቅዳሜና እሁድ ይከበራል። የኦሮሞ ህዝብ የኢሬቻን በዓል ሲያከብር የተጣላ ታርቆ በንጹህ ልብ በዓሉን ያከብራል። በክረምት ወቅት ከተራራቀው ወዳጅ ዘመድ ጋርም ተገናኝቶ ጭለማውን ገፈህ እዚህ ያደረስከን ፈጣሪያችን ተመስገን በማለት እርጥብ ቄጤማ ውሃ ውስጥ በመንከር ፈጣሪውን ያመሰግናል። ለመጪው ጊዜም ይማጸናል። የኢሬቻ በዓል በአመት ሁለት ጊዜ ይከበራል። አንደኛው አሁን እየተከበረ የሚገኘው ኢሬቻ መልካ ሲሆን ውሃ ዳር የሚከበር ነው። የኦሮሞ ህዝብ በጨለማው የሚመስለውን የክረምት ወቅት መጠናቀቅ ተከትሎ ፈጣሪውን የሚያመሰግንበት ነው። ሌላኛው ደግሞ ኢሬቻ ቱሉ ነው። ይህ ደግሞ በተራራ ላይ የሚከበር ሲሆን በበጋ ወቅት ዝናብ ወቅቱን ጠብቆ እንዲዘንብ አዝመራው እንዲያፈራና መጠኑን ያላለፈ ዝናብ እንዲኖር ፈጣሪ የሚለመንበት ነው። የኦሮሞ ህዝብ በባህል አልባሳት ደምቆ እህት ወንድም ብሔር ብሔረሰቦች በባህል ልብስ አሸብርቀው በጋራ የሚያከብሩት ኢሬቻ በዜጎች መካከል አብሮነት፣ አንድነት፣ እህት ወንድማማችነት እንዲጎለብት ያደረገ ነው። አሁን ላይ በዓሉን በርካቶች ከሀገር ውስጥ እንዲሁም ከውጭ ሀገር በመምጣት ወደ ስፍራው በማቅናት በድምቀት በአብሮነት ስሜት ያከብሩታል። ኢሬቻ ዘንድሮም ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ በድምቀት እየተከበረ ይገኛል።